ትሰማኛለህ? የዲፓክ ትምህርት ቤት ክፍያ እኮ አሁንም 700 ብር ያንሳላል። ሞላም አትጨነቂ፣ በቃ 700 ብር ዛሬ መስራቴ አይቀርም። ጥሩ እሺ፣ ራስክን ጠብቅ። እንዴ 1500 ብር ባጃጅ ከንሳይመንት ሞል እሺ ቀመጡ ምን ነው ለምን ተጨነቅ ጓደኛ በቃ አንድ ሺህ አምስት መቶ ብር የት እንደጣልኩ ግራ ገብቶኝ እኮ ነው እና ምንድነው አንድ ሺህ አምስት መቶ አይደል እንደ ጠፋብህ ምን ችግር አለው ታዲያ አንዱን እናድንና ኪሳራ እናካክሳለን በቃ ይሄው እንደውም መጣ። አቁማትህ! እሺ ወንድም፣ የቅጣቱን ክፈል። ግን አለቀይ፣ የምን ቅጣት ነው? ማለፍ በተከለከለበት ስለመጣ። ግን እኮ አለቀይ፣ ይሄ መንገድ ከመቼ ጀምሮ ነው ማለፍ የተከለከለበት? ከዛሬ ጀምሮ። በል 1500 ወር መቀጮ ክፈል፣ ቶሎ በል። አረ አለቀይ፣ መንገዱ ዝግ እንደሆነ አላቅም ነበር ባክ። እና ባታውቅ ምን አገባኝ? ክፈልና ጥፋ ከዚህ። አረ አለቀይ ይቅርታ አድርግልኝ፣ አይደገመኝም። አንድ ሺ አምስት መቶ ብር ደግሞ አልያዝኩም። እሺ ስንት ነው ያዝከው? ስምንት መቶ ነው ያዝኩት። ስምንት መቶ አዎ። አምጣሽ እሱን። እረ አለቃ፣ ይህንን ከወሰድክብኝ የልጄን የትምህርት ቤት ክፍያ ከየት አምጥቼ እከፍላለሁ? ይህንን ገንዘብ ለሱ ነው ያጠራቀምኩት። ካልከፈልኩለት ደግሞ ልጄን ከትምህርት ቤት ያባሩታል። እና የተከለከለ መንገድ እኔ ነኝ እንዴ? ግባ ያልኩህ። አለቃ ልለምነህ በእውነት አላቅም ነበርኩ እናንተ ሁሌ ሰበብ አታጡም። በልቶ ለበል ብሩን አምጣ፣ ተሰማለህ? 800 ብር አሁን ብትከፍል ይሻላል። ፖሊስ ጣቢያ ከወሰድን ግን 1500 ብር ነው የምንቀበልህ። በልበልበል አምጣ። ኧረ አለቀይ! በልበልበል ቀጥል፣ ቀጥል፣ ጥፋ። አለቀይ፣ ሂድ እባክህ። ይሄው 800ን አገኘህ ማለት ነው። እዛኛው መንገድ እንሂድና ደግሞ እንሻቀል። እሺ ተቀመጥ። እነዚህ ፖሊስና ትራፊክ ሲባሉ ሁሉም ተመሳሳይ ናቸው አይደል? ወንድሜ ምን ይደረግ አለቃ። እነዚህ ሰዎች እኮ የደሃን ደም ለመምጠጥ ነው የተፈጠሩት። የልጄን የትምህርት ቤት ክፍያ ልከፍል ነበር ያስኩት። አሁን ከየት አባት ያምጥቼ ነው የምከፍል? ሁሉንም ወሰዱብኝ። እሻው ምን ልታደርግ ነው ወንድሜ? ምን አደርጋለሁ አለቃ። የልጄ ክፍያ እስኪሞላሊ ድረስ አምሽቼም ቢሆን ባጃጄ እንሰራለሁ። ምክንያቱም የትምህርት ቤቱን ክፍያ ሳሊዝ ቤቴ እንኳን መሄድ አልችልም። ይኸው አለቃ፣ ደረስን ከንሳይንት ሞል። ሂሳቡ ስንት ነው ወንድሜ? 50 ብር ብቻ ይሄ ሁሉ ብር ለምን ትሰጠኛለህ? አለቃ ለልጄ የትምህርት ቤት ክፍያ ብለህ አምሽተህ እንዳትሰራ ብዬ ነው። እንደዚሁም ይሄ ብር የኔ አይደለም ወድቆ ነው ያገኘሁት። አሁን ግን ይመስለኛል ፈጣሪም ለዚህ ነው የሰጠኝ ለእኔ አንተ ድረስ እንዳደርስ። በጣም ነው የማመሰግነው አለቃዬ። አረተው ማመስገን ያለብህ እኔን ሳይሆን ፈጣሪን ነው ሁሉንም ያደረገው እሱ ስለሆነ።